የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ያሰናዳላችሁን አጫጭር ስፖርታዊ መረጃዎች በቅደም ተከተል የምናጋራችሁ ሆናል። እንደ ሁልጊዜው ላይክ እያረጋችሁ አበረታቱን። እንዲሁ በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁንም ልታጋሩን ትችላላችሁ። ብዙኛውም ጥንቅራችን የተወሰኑ የሀገር ቤት መረጃዎችን ይዘንላቸዋል። ከባርማዶ ወጣ ስንል ትልቆቹን ክለቦች የተመለከቱም ወቅታዊ መረጃዎችን በቅደም ተከተል እናደርሳቸዋለን በርከት ያሉ የዝውር መረጃዎችንም ይዘንላቸዋል። የራስመስ ሆይሉንድ ቆይታ በማንቸስተር ዩናይትድ ቤት አሁን በርከት ያሉ ማህበራዊ ትስስር ገጾች መነጋገሪያ ያደርገውታል ለመሆኑ የራስመስ ሆይሉንድ ቆይታ ምን አዲስ ነገር ተፈጠረበት ከእኛ ጋር ስትቆዩ የምታደምጡት ነው ማንቸስተር ዩናይትድ ቤት ታዲያ የቀድሞ ተጫዋች ኒኪ በትና ሪያን ጊግስም እየሆነ ባለው ነገር ደስተኛ ባልሆኑበት ነገር ላይ ሐሳባቸውን አጋርተዋል። ከዩናይትድ ጋር ድርድር ማድረግ የሚፈልጉ ክለቦች በርከት ብለዋል። ብሩኖ ፈርናንዴዝም የሚለን ነገር አለ ታደምጡታላችሁ። አርሰናሎች በበርካታ ክለቦች የሚፈለግ የዘጠኝ ቁጥር አጥቂን በዝርዝራቸው ውስጥ አካተውታል። ቀጣይ አርሰናል ያለምንም ጥርጥር አጥቂ ያመጣል። የትኛውን አጥቂ ያመጣል ብቻ የሚለው ነው የሚጠበቀው። ተጨማሪ መረጃ ከአርሰናል የአጥቂ ዝውውር ጋር በተያያዘ ይዘንላችሁ መተናል። ከዛ በተጨማሪ ውድ ቤተሰቦቻችን በአርሰናል በኩል ከሪያል ማድሪድም ጠበቅ ያለ ፉክክር ገጥሞታል። በአንድ ዝውውር ላይ ሊዊስ ማይልስ ኬሊ ግብ አግብቶ አያቱ ፊት መደሰት የሚፈልገው ቶትናም ሆትስፐርስ ላይ ነው። በአርሰናልና በቶትናም መካከል ያለው ፉክክር ይታወቃል። እናነሷዋለን በአርሰናል የመረጃ ክፍለ ጊዜያችን። ሊቨርፑሎች ሁለቱንም የክንፍ ተጫዋች የማጣት ስጋት ውስጥ እንደሆኑ ይታወቃሉ። ሊዊስ ዲያዝንና ሳላህን ታታኪዎች በማፈላለግ ላይ ናቸውም የ ሳልሃ እንኳን ኮንትራቱ አልቆ ነው። ዲያዝ ግን አዲስ ቻሌንጅ ወይም አዲስ መንገድ ራሱን መፈተሽ ይፈልጋል እና ወደ ስፔን የማቅናቱ ነገር አሁን በበርካቶች ዘንድ ተጨማሪ ማረጋገጫ ወጥቶበታል። ሊቨርፑላውያን ጠብቁን፣ የቡድን ዜናዎችን ይዘናል። በቼልሲ በኩል ኤንዞ ማረስካ ስለ ቡድናቸው የሚሉት ነገር አለ። ሁለቱ ብራዚላውያን ለቼልሲ ደጋፊዎች መልእክት አላቸው። ቀጣይ ዓመት ጠብቁን እያሉ ነው። ለመሆኑ የሲቲ 115 ክሶችና የኤርሊንግ ብሮት ሃላንድን ሁኔታ እናነሳለን። በማንቸስተር ሲቲ የመረጃ ክፍለ ጊዜያችን ላይ በፕሪሚየር ሊጉም በርከት ያሉ የዝውውር መረጃዎችን ይዘንላቸዋል። በአውሮፓም እንደተጠበቁ ናቸው። ዛሬም ትልቆቹን ክለቦች ትልቆቹን ተጫዋቾች የተመለከቱ መረጃዎቻችን ዛሬ ለየት ያለው መረጃችን 2013 ላይ ፊፋ ሰርቆኛል ስላለው ተጫዋች እናነሳለን። ምን ተሰርቆ ነው በፊፋ? ከኛ ጠብቁት መረጃውን። ቃል ስፖርት ዩቲዩብ ቻናልን ዛሬም እንደሁል ጊዜው ላይክ እያደረጋችሁ አበረታቱን። ውድ ቤተሰቦቻችን ሀሳብ አስተያየታችሁን በሀሳብ መስጫ ሳጥናችን ላይም እንዲሁ እያጋራችሁን ቆይታ ማድረግ ትችላላችሁ። ቤተሰብ መሆን ካሻችሁ ሰብስክራይብ ማድረግ እንዳይረሳ። ከአስደሳችሁ ዜና እንጀምር። ውድ ቤተሰቦቻችን ሀያኛውም የዓለም ቤት ውስጥ አትሌቲክስ ሻምፒዮና ውድድር በቻይና ናንጂን ከተማ በመካሄድ ላይ እንደሆነ ይታወቃል። የ3000 ሜትር ሴቶች ፍጻሜ ውድድር ሲካሄድ ሀገራችን ኢትዮጵያ በአትሌት ፍሬወይኒ ኃይሉ አማካኝነት የውድድሩን የመጀመሪያ ወርቅ በዛሬው ዕለት አግኝታለች። አትሌት ፍሬወይኒ ኃይሉ ውድድሯን ለማጠናቀቅ 8 ደቂቃ ከ37 ሰከንድ ከ21 ማይክሮ ሰከንድ በሆነ ሰዓት በአንደኝነት ነው መጨረስ የቻለችው። አትሌት ፍሬወይኒ ኃይሉ በተለያዩ ሶስት የዓለም የቤት ውስጥ ሻምፒዮና ውድድሮች በሶስት ርቀቶች ተሳትፋ ሶስት ሜዳሊያን ማሳክታለች። በሌላ በኩል በወንዶች የ3000 ሜትር ፍጻሜ ውድድር አትሌት በሪሁ አረጋዊ ሁለተኛ በመውጣት ለሀገራችን የብር ሜዳሊያን እንደዚሁ ማስገኘት ችሏል። አትሌት በሪሁን አረጋዊ በውድድሩም 7 ደቂቃ ከ46 ሰከንድ ከ25 ማይክሮ ሰከንድ በሆነ ሰዓት በመግባት ነው ሁለተኛ መሆን የቻለው። ይህንም ተከትሎ ኢትዮጵያ በውድድር እስካሁን አንድ ወርቅና አንድ ብር ሜዳሊያን በዛሬ ዕለት ማሳካት እየቻለችበት አጋጣሚ ተፈጥሯል። ይህ ጥሩ የሚባለ ዜና ነው ለሀገራችን። በተለይም በእግር ኳሱ ለገጠመን ውድቀት መነቃቂያ ሊሆን ይችላል። ለማንኛውም ከአትሌቲክስ ጋር በተያያዘ በየዕለቱ በሚኖሩን መረጃዎች ተጨማሪ መረጃዎችን ወደ እናንተ የምናደርስ ይሆናል ምናልባት ብሔራዊ ቡድናችን ጉዳይ ላይም ተጨማሪ መረጃዎችን ለእናንተ ወደ አድማጮቻችን ለማድረስ ያክል ኢትዮጵያ ብሔራዊ ቡድን አሰልጣኝ አሰልጣኝ በብሔራዊ ቡድኑ አሰልጣኝነት ስራቸውን ከያዙበት ቀን ጀምሮ በአመት 15 ሚሊየን ብር ይከፈላችኋል። ስንቶቻችሁ ታውቁ ነበረ? ሌላ የኢትዮጵያ ብሔራዊ ቡድን ተጫዋቾችም በየክለባቸው ከ500 ሺ ብር በላይ በወር ያገኛሉ። በብሔራዊ ቡድን ውስጥ የተካፈለ ዝቅተኛ ደመወዝ ተከፋይ ሆኖ የተገኘው መቶ ሃምሳ ሺህ ብር የወር ደመወዙ ነው። በአጠቃላይ እናንተ ሂሳቡን ስሩት። ለማንኛውም በሀገር ቤት ልናደርሳቸው ወደር ናቸው ጥቂት መረጃዎች እነዚህ ናቸው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። ጁድ ቤሊንግሃም የዚህ ሲዝንም አስደናቂ ጉዞ እንደቀጠለ ነው። 26ተኛ የግብ አስተዋጽኦ ላይ ደርሷል ለክለብ ሪያል ማድሪድና ለሀገሩ እንግሊዝ። ትላንትናም ለሊዊስ ማይልስ ኬሊ አሲስት ያደረገበት መንገድ አስደናቂ እንደነበረ ነግረናቸዋል። አሲስት ያደረገው እሱ ነበረም። 26ተኛ የግብ አስተዋጽኦን በዘንድሮ ውድድር ዓመት ብቻ ደረሰ። የአማካኝ ስፍራው ተጫዋች ከሪም ቤንዜማም እግር ኳስን ሳቆም ወደ ሪያል ማድሪድ ነው የምመለሰው ብሏል። እንደሚታወቀው በሪያል ማድሪድ ቤት አስራ አራት ዓመታትን አሳልፏል። ያው ፍሎሬንቲኖ ፔሬዝ ደስ እያላቸውን ባይሆን እንደለቀቀ ተናግሮ ነበረ ሰሞኑን። እናም ወደዚህ ክለብ እመለሳለኝ፣ ስለዚህ ልክ እግር ኳስ ስነሳ ቆም በሪያል ማድሪድ ውስጥ የራሴን ድርሻ መወጣት እፈልጋለው ብሏል ከሪም ቤንዜማ። በማድሪድም ጫሜን መስቀል እፈልጋለሁ ያለው ደግሞ ሉካ ሞድሪች ነው። ክሮሻዊ የሪያል ማድሪድ ታሪካዊ የመሃል ሜዳ ተጫዋች ሉካ ሞድሪች አሁን ላይ እግር ኳስ ስለማቆም እንደማያስብ ገልጿል። ጫሜን ስለመስቀል እያሰብኩ አይደለም ያለው ሉካ ሞድሪች አሁን ላይ በተጫዋችነት መቀጠልና ማሸነፍ ነው የምፈልገው ሲል ተደምጧል። የ39 ዓመቱ ሉካ ሞድሪች አክሎም ህልሜ በሪያል ማሪ ቤት ጫሜን መስቀል ነው ብሏል። በሌላ ክለብም መጫወት እንደማይፈልግ አረጋግጧል። ስለ ውል ማራዘም ያነሳው ሉካ ሞድሪች መቸኮል አያስፈልግም፣ ውድድሩ ረጅም ነው፣ ብዙ ጨዋታዎች አሉን፣ ከዛን እንወስናለን ብሏል። ያው ተጨማሪ አንድ ዓመት የማራዘም እድል አለው እየተባለ ነበረም። በሪያል ማድሪድ በኩል ካርሎ አንቾሎቲ የራሳቸው መቆየት እስከፈለገ ጊዜ ድረስ በዚህ ክለብ መቆየት ይችላል፣ ውሳኔው የእሱ ነው ማለታቸው በቅርቡ የሚታወስ ነበረም። እሳቸውን ተክተው በተለይም ካርሎ አንቸሎቲን ተክተው ወደ ሪያል ማድሪድ አሰልጣኝነት ይመጣል በሚል በስፋት ስሙ ሲያዝ የነበረው ዣቪ አሎንሶ ነው የባየር ሌቨርፑሰኑ አሰልጣኝ። የጀርመኑ ተነባቢ ጋዜጣ ቢልድ ግን አንድ መረጃን ይዞ ወጥቷል። ከአሰልጣኙ ጋር በተያዘ አሰልጣኙ ወደዚህ ክለብ የመምጣቱ ነገር በዚህ ዓመት መጨረሻ እንደማይሆንና ተጨማሪ አንድ ዓመትን በዛው በባየር ሌቨርፑሰን ሊያሳለፍ የሚችልበት እድል እንዳለ ነው። አሁን መረጃዎች እየወጡ የሚገኙት ከባርሴሎና ጋር በተያያዘ የፔድሪ ዋጋ አሁን 20 ሚሊዮን ሮ ጭማሪ አድርጓል። መቶ ሚሊዮን ሮ ነበረ ባለፈው ወር ላይ የዚህ ተጫዋች የዝውውር ሂሳብ በትራንስፈር ማርኬት ይወጣለት። አሁን ግን 20 ሚሊዮን ተጨምሮለት መቶ 20 ሚሊየን ደርሷል። በእውነት ተጫዋቹ በጣም አስደናቂ የሚባል ነው። ባርሴሎናን እንኳን የቃል ተብሎ የሚጠበቅ አይነት ሰዓት አይደለም። ፔድሪ በርካቶች እሱን ማየትም ያዝናናል ብለው ነበር። አንደኛው እንደሁም በባርሴሎና ከበድ ያለ ሽንፈት ያስተናገዱት አትሌቲኮ ማድሪዶች ፔድሪን ማየት ራሱ ያዝናናል፣ እንዲሁም ላሚን ያማልን ማየት ያዝናናል ብለው ሁለቱን ሲያደንቁ ነበር። ለማንኛውም የፔድሪ ዋጋ እስከ 120 ሚሊዮን ሮ ይደርሳል በዚህ ወረ ብለዋል ትራንስፈር ማርኬት። የጣሊያን ሴሪያው ክለብ ዩቬንቱስ የቡድን ዋና አሰልጣኝ ቲያጎ ሞታን ለማሰናበት ማሰባቸው ሰሞኑን በስፋ ሲነገር ነበረ። ዩቬንቱስ ቀጣይ ሳምንት ቅዳሜ ከጄኖዋ ጋር በሚያደረገው የሊግ መርሃ ግብር በኋላ ከአሰልጣኙ ጋር ለመለየት ማሰባቸው እየተገለጸ ይገኛል። ቲያጎ ሞታ አምና ቦሎኛን በአስደናቂ ምዕራፍ እንዲያጠናቀቅ ካደረጉት በኋላ ነበረ የዩቬንቱስ አሰልጣኝ የተደረጉት እንግዲህ በ ዓመት ባልሞላ ጊዜ ውስጥ ክለቡን ሊለቁ የሚችሉበት ሰፊ ዕድል አለ። ዩቬንቱስ በቀጣይ እስከ ውድድር ዘመኑ መጨረሻ በአራት ወራት ኮንትራት አሰልጣኝ ሮቤርቶ ማንቺኒን አሰልጣኝ አድርጎ ለመሾምም እንዳቀደ ሲዘገብ፣ አሰልጣኝ ሮቤርቶ ማንቺኒ ቡድኑን ለአውሮፓ ሻምፒዮንስ ሊግ ማሳለፍ ከቻሉ በክለቡ ላቸውን እንደሚያራዝሙ ተገልጿል። ዩቬንቱስ በሊጉ 52 ነጥቦችን በመሰብሰብ አምስተኛ ደረጃ ላይ ተቀምጧል። ትራንስፈር ማርኬት ደግሞ ከዚህ ጋር በተያያዘ ተጨማሪ መረጃን ይዞቷል። የዩቬንቱስ የመጀመሪያ ምርጫ ዚነዲን ኢያዚን ዚዳንን አሰልጣኝ አድርጎ የመሾምም ነው እያሉ ይገኛሉ። የትራንስፈር ኒውስ መረጃ ምንጮች ደግሞ እንግዲህ ቀጣይ ሳምንት በመጀመሪያ ደረጃ ዩቬንቱስ ከጄኖዋ ጨዋታ በኋላ ያሰናበታችኋለሁ አሰልጣኝ የሚለው ነገር የሚቀድም ይሆናል። 2013 ባላንዶር ተሰርቄያለሁ ይላል ፍራንክ ሪቤሪ። ፈረንሳዊ የቀድሞ የባየር ሞኒክ የፊተሰር ተጫዋች ፍራንክ ሪቤሪ 2013 ባላንዶር ሽልማት ፍትሐዊ እንዳልሆነ ገልጿል። አስራ አንድ ዓመታት ቢቆጠሩም አሁንም ድረስ የባላንዶር ሽልማቱን ተሰርቄያለሁ የሚል እምነት አለኝ ብሏል ፍራንክ ሪቤሪ። ዛሬ አንድ ቆይታ አድርጎ ነበረ ከአንድ ጋዜጣ ጋር ፍራንክ ሪቤሪ። በወቅቱ ክርስቲያኖ ሮናልዶ አሸናፊ በሆነበት የባላንዶር ሽልማት ከሮናልዶና ሜሲ በመቀጠል ሶስተኛ ደረጃን በመያዝ ማጠናቀቁ ይታወሳል። የ2013 ባላንዶር ፍትሐዊን እንዳልሆነ ሆኖም ለዘላለም የሚኖር ብሎታል። ፍራንክ ሪቤሪ በዛ ዓመት ሮናልዶና ሜሲ ከእኔ የተሻሉ አልነበሩም፣ ለምን እንደበለጡኝ አሁንም ማብራሪያ ከፊፋ ፈልጋለሁ ብሏል ሪቤሪ በወቅቱ ሻምፒዮንስ ሊግ፣ ቡንደስሊጋ፣ የጀርመን ካፕ፣ የዓለም ክለቦች ዋንጫ እንዲሁም የአውሮፓ የዓመቱ ምርጥ ተጫዋች ሽልማትን ባሳካበት ዓመት ምንም ነገር ያላሳኩት፣ በተለይም በትልቅ ደረጃ ሻምፒዮንስ ሊግን ያላሳኩት፣ እንደዚሁም በውስጥ ሊግ ከአንዳንድ ዋንጫ በላይ ያላሳኩት ሁለቱ ሮናልዶና ሜሲ በግብ ብቻ በልጠውት ተጫዋቹን የባላንዶር ሽልማትን አንደኛና ሁለተኛ ሆነው መጨረሳቸው ለዘላለም ተጽፎ የሚቀመጥ ፍትሐዊ ያልሆነ የባላንዶር ሽልማት ብሎታል። ምናልባት በወቅቱ ሁነቱን የምታስታውሱ የግል መልከታችሁ ልታጋሩን ትችላላችሁ። ሻምፒዮንስ ሊግ ሌላ አወዛጋቢው ነበረ። በ ሰላሳ ሁለቱ ጥሎ ማለፍ በአስራ ስድስቱ ጥሎ ማለፍ ላይ የአትሌቲኮ ማድሪድ እና የሪያል ማድሪድ ጨዋታ በወቅቱ እንግዲህ ለመሸነፋቸው ምክንያት የሆነው የአትሌቲኮ ማድሪድ የጁሊያን አልቫሬስ ሁለት ጊዜ ኳስን መንካት እንደነበረ ይታወቃል። አሁን እሱ የሚገኘው ከአርጀንቲና ብሔራዊ ቡድን ጋር ነው እና ትናንትና ትላንትና ድል ካደረጉ በኋላ ከጋዜጠኞች ጥያቄ ቀርቦለት ነበረ። አንደኛ የቀረበለት ጥያቄ ስለ ኳሷ ነክተሃታል ወይ ተብሎ ጠይቆ ነበረ። አንድ ሺህ ጊዜ አይቼዋለሁ ይላል ዩሊያን አልቫሬስ። ሁሉም ቦታዎች ቪዲዮ ይቼዋለሁ። ኳሱን ሁለት ጊዜ እንደነካሁት አይሰማኝም። ህጎቹ ትንሽ ግልጽ መሆን አለባቸው። በፍጹም ኳሱን አልነካሁትም እያለ ይገኛል። እንግዲህ በወቅቱ ይፋ ኳሱ እንደተነካም በምልከታ በሁሉም አንግል ተመልክቻለሁኝ። መሸረዙ ልክ ነው። ነገር ግን የተወሰኑ የህግ ክፍተቶች አሉ፣ እነሱን እናሻሽላለን ማለታቸው ይታወቃል። ዩሊያን አልቫሬስ ግን አንድ ሺ ጊዜ ተመልክቼውም አልለካውትም ብሏል። ናይጄሪያዊ ቪክተር ኦስሜን በገበያው ላይ እንዳለ ይታወቃል። ናፖሊዎች መልሶ እሱን ወደ ቡድኑ የማጫወት ምንም አይነት ፍላጎት የላቸውም። ጋዜጣ ዴሎ ስፖርት እንዳስነበበው ከሆነ ዩቬንቱሶች ይህን አጥቂ ሁኔታ መከታተል ጀምሯል ተብሏል። አሁን ጋላታ ሰራይ ቤት ዘንድሮ በጣም አስደናቂ ጊዜን እያሳለፈበት ይገኛል። በጥር እንደውም እሱ የመልቀቅ ፍላጎት እንደሌለው ነበረ በይፋ ያስታወቀው በርካታ ፈላጊዎች ሲመጡ፣ ዋነኛ ምክንያቱ ደግሞ አቅሙን እያሳደገ በዛው መቆየትና በቀጣይ ክረምት በቋሚነት ክለብ መቀላቀል መፈለጉን ተከትሎ ነበረ። የፕሪሚየር ሊግ ክለቦች ቼልሲ፣ ማንቸስተር ዩናይትድ በስፋት ስማቸውን ሰሞኑን ሰማን። አሁን ደግሞ ዩቬንቱስ ተካቷል እዚህ ተጫዋች ላይ ፍላጎት እንዳለው ። ማትስ ሆመልስ ሁለት ወደ ሶስት አማራጭ ነበረው ከሶስቱ አማራጭ አንደኛው ወደ አሜሪካ ሜጀር ሊግ ሶከር መሄድ ከቦሩሲያ ዶርትመንድ ሲወጣ ማለት ነው፣ ወደ አሜሪካ ሜጀር ሊግ ሶከር መሄድ፣ ሁለተኛ በዛው በቦሩሲያ ዶርትመንድ ኮንትራት ማራዘም፣ ሶስተኛው ጫማ መስቀል ነበረ። ከዚህ የተለየ የሆነ ምርጫ ለሮማ መጫወትን መርጦ ለሮማ ፈረመ። ግን ደቂቃ እየተሰጠው አይደለም። የ36 ዓመቱ ማትስ ሁሜልስ በቀጣይ ውድድር ዓመት ከሮማ ጋር በይፋ እንደሚለያይ በዛሬው ዕለት አረጋግጧል። ዱቢ ማርቲን የአርጀንቲና ብሔራዊ ቡድን ግብ ጠባቂ ነው። ከ50 ጨዋታ 36ኛ ክሊንሽቱ ላይ ደርሷል። አሁንም በዓለማችን ላይ በዚህ ሰዓት እየተጫወቱ ከሚገኙ ተጫዋቾች ባለፉት 50 ጨዋታ 36 ክሊንሽቶችን ያስጠበቀ አንድም ግብ ጠባቂ አናገኝም። ይህንን ደግሞ ያደረገው በአርጀንቲና ብሔራዊ ቡድን መለያ ነው። እጅግ በጣም አስደናቂ ግብ ጠባቂ ሆኗል። አሁንም በግብ ጠባቂ ደረጃ ይህ ቀዳሚ ያደርገዋል። ሰሞኑን ያው የፊፋ የዓለም ሀገራት ደረጃ ሰንጠረዥ ይፋ ሲደረግ አርጀንቲና ቀዳሚዋ ብሔራዊ ቡድን እንደሆነች አሁንም ቀጥላለች። ያው እንግዲህ የላቲን አሜሪካ ተሳታፊ ሀገር እንደሆነች ይታወቃል። የዓለም ዋንጫ ማጣሪያቸውንም ሰሞኑን እያደረጉ ነው። የኮንካካፍ ሀገሯ ደግሞ ዩናይትድ ስቴትስ ኦፍ አሜሪካ ከኮንካካፍ ሀገራት በአንደኝነት ላይ ትገኛለች። በፊፋም የወሩ ደረጃ ሰንጠረዥ 16ተኛ ነው የምትገኘው። ያው ሰሞኑን በኮንካካፍ የኔሽንስ ሊግ በፓናማ ተሸንፋ ከውድድሩ ውጭ እንደሆነች እናውቃለን አሜሪካ ነገር ግን አሁንም በአንደኝነት ላይ ተቀምጣለች በኮንካካፍ ሀገራት ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የመራረጥንላችሁን ስፖርታዊ ጥንቅሮች ወደ እናንተ እያደረሰ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወደ ገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። ኖቲንግሃም ፎረስቶች ሪከርድ የሆነ ገንዘብ በኖቲንግሃም ፎረስት እግር ኳስ ታሪክ ማለት ነው ለማቲዋስ ኩና ሊከፍሉ ይችላሉ ተብሏል። ይህም 60 ሚሊየን ድሮ ነው። በተለይም ክሪስ ውድን በ ዋነኝነት መተካት ይፈልጋሉ በማቲዋስ ኩና። ከምንም በላይ ደግሞ በሚቀጥለው የውድድር ዓመት በአውሮፓ ሻምፒዮንስ ሊግ የሚሳተፉ ከሆነ ቡድናቸውን ማጠናከር ይፈልጋሉ። የኑኖ ስፕሪንቶ ሳንቶስ ቡድን ዘንድሮ በሊቨርፑልና በአርሰናል ብቻ ተበልጦ ሶስተኛ ደረጃ ላይ እንደተቀመጠ ይታወቃል። ዘንድሮ ሻምፒዮንስ ሊግ ለመሳተፍ አሁንም በእጁ ነው ያለው በኖቲንግሃም ፎረስት እጅ፣ ምክንያቱም ቀጣይ ጨዋታዎችን እያሸነፈ የሚሄድ ከሆነ ቦታውን የሚነጥቀው የለም። ምናልባት በብዙ ጫናዎች ደረጃውን ካጣ እንኳን ኤሮፕ ሊግና ኮንፈረንስ ሊግም ከስሩ አሉ ቢያንስ በአንደኛው የአውሮፓ መድረክ ለመሳተፍ ጥረታቸውን እንደቀጠሉ ነውና። ኑኖ ስፕሪንቶ ሳንቶስ ግን በተለይም በአውሮፓ ሻምፒዮንስ ሊግ መድረክ የሚሳተፉ ከሆነ ሪካርድ የሆነ ገንዘብ ከፍለው በኖቲንግሃም ፎረስት እግር ኳስ ታሪክ ማቴዎስ ኩናን ለማዞር ይፈልጋሉ። ኒካስል ዩናይትዶች ደግሞ የብሬንትፎርዱን አጥቂ ብሪያን መቤሞን ሁኔታ እየተከታተሉ ነው ተብሏል። በተለይም ሪካርድ የሆነ ገንዘብ ቀርቦላቸውም አሌክሳንደር አይሳክን የሚያጡ ከሆነ ዋነኛ ተተኪው እንዲሆን የሚፈልጉት በፕሪሚየር ሊጉ ልምድ ያለውን አጥቂ ብሪያን መቤሞን ነው እየተባለ ይገኛል። በእርግጥ ሌሎችም በርከት ያሉ አማራጮች በኒካስል ዩናይትድ በኩል ተይዟል። ይህን ተጫዋች ለመልቀቅም በብሬንትፎርድ በኩል እስከ 50 ሚሊዮን ሮ እንደተለጠፈበት ይታወቃል። በአንድ ወቅት በተለይም የቡካዮሳካ ትክክለኛ ባካፕ ይሆናል በሚል በአርሰናል ቤት ስሙን በስፋት ስንሰማው ነበረ። በተለይም ከግራ እያጠበበ ወደ ሳጥን ውስጥ ከቀኝ እያጠበበ ወደ ሳጥን ውስጥ መጥቶ የሚያስቆጥራቸው አይነት ግቦች ኦልሞስት ከሳካ ጋር በጣም ተቀራራቢ የሚባሉ ናቸው። እናም ለዛ ነበረ በርካታ አርሰናል እንደውም ሳካን ሊተካ የሚችል ዝውውር ሲሉት የነበረው ግን አርሰናል በክረምት ላይ በጥሬ ዝውውር መስኮት ላይ እንግዲህ አንድም ተጫዋች ሳያመጣበት ነው በዛ ቦታ ላይ ተጠናቀቀው። ብሬንትፎርዶች 50 ሚሊዮን ዩሮ ካገኙ ግን በቀጣይ ይለቁታል ተጫዋቹን። ሰን ሁንግሚን እስከዛሬ ድረስ በፕሪሚየር ሊጉ ስጫወት እንደ ካይሎከር አይነት ጠንካራ ተጫዋች አልገጠመኝም ብሏል። በቶትናም ቤት ተጫውተዋል። ል ካይሎከር ከዛ በኋላ በተቃራኒ ደግሞ በሲቲና በቶትናም መለያ ተፋልመዋል። ሁለቱ ሰኑንግሚንግን በጣም ጠንካራው ተጫዋች ነው ብለዋል። ኤርሊንግ ብሮትስ ሃላንድ 115 ክሶች እያሉበት ማንቸስተር ሲቲ ፊርማውን እንዳኖረ ይታወቃል። የ9 ዓመት ተኩል አጠቃላይ የሚያቆየውን ማለት ነው። ፊርማውን ከፈረመ በኋላ በዚህ ጉዳይ ላይ ተጠይቆ ነበር። አስቦበት እንደነበረ ስለ ማንቸስተር ሲቲ 115 ክሶች ምንም የማስበው ወይም ደግሞ የምሰጋው ነገር የለም። እኔ አሁን ዋነኛ ፍላጎቴ ቡድኔ በአውሮፓ ሻምፒዮንስ ሊግ እንዲሳተፍ መርዳት መቻለ ብቻ ነው ብሏል። ሰሞኑን አንዳንድ የዜና ምንጮች ወኪሉ ምናልባትም ሲቲ የአውሮፓ ሻምፒዮንስ ሊግ ትኬትን የማይቆርጥ ከሆነ በሌሎች የአውሮፓ ትልቅ ክለቦች ሊያጫውተው ይፈልጋል፣ በተለይም እንደ ሪያል ማድሪድ ያለ ክለብ በሚል በርካታ መረጃዎች ሲወጡ ነበረ። ኤርሊንግ ብሮታላንድ ግን ፌርማየን ሳኖር 115 ክሶቹ አላሰጉኝም ነበር ብለዋል። በቼልሲ በኩል ቀጣይ ውድድር ዓመት በርካታም ተጫዋቾቹ ይቀላቀሉታል። በተለይ የሚያስፈረማቸውና በውሰት የሰጣቸው አንድሪያስ ሳንቶስ አንደኛው ነው። ከውሰቱ ተመልሶ ቼልሲን ይቀላቀላል። ሌላኛው ኢስታቪዮ ዊሊያን ነው። ብራዚላዊ ተጫዋች ከፓልሜራስ በውሰት እንግዲህ እንዳስፈረሙት እዛው ነበር ያስቀሩት። በቀጣይ ይቀላቀላል። አንድሬ ሳንቶስ ኢስታቪዮ ዊሊያን እጅግ በጣም አስደናቂ ተጫዋች ነው ወርልድ ክላስ ተጫዋች ብሎ ነው እንደውም እሱ የጠራው። ይህ እጅግ በጣም አስገራሚ አጋጣሚ ነው። በቼልሲ ቤት የሁለታችን ጥምረት ከፍ ያለ ይሆናል ብራዚሊያንን ጥምረት በቼልሲ ጠብቁት እያለ ይገኛል። አንድሬ ሳንቶስ ብራዚላዊ ነው፣ እሱም ስታቪዮ ዊሊያምን ብራዚላዊ ነው። የሁለቱን ጥምረት እንግዲህ ለመመልከት እንዲዘጋጁ ነው ለቼልሲ ደጋፊዎች መልእክት እያስተላለፈው ኤንዞ ማሬስካ ስለ ቼልሲ የጮት ስታይል ተጠይቀው ነበረ። እኛ የራሳችን የሆነ ፍልስፍና አለን ብለዋል። በምን አይነት መንገድ እንደሚጮቱም ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሲሰጡ እኛ ከኳሱ ውጪ ሲሆን በጣም አግሬሲቭ ነን። ኳሱን መልሶ ለመንጠቅ እንሯሯጣለን። ኳሱን መልሰን ካገኘን በኋላ ደግሞ በተደራጀ መልኩ እናጠቃለን ብለዋል። በዚህ መንገድ ካየነው በፕሪሚየር ሊጉ ሁለተኛው አሊያም ሶስተኛው ምርጡ የማጥቃት ቡድን እኛ ነን። በእርግጠኝነት የምነግራችሁ ነገር ስንከላከልም ስናጠቃም በቅርብ ጊዜያት ውስጥ በጣም ምርጥ እየሆነን መተናል። አሁን ሚዛኑን የጠበቀ ቡድን አለኝ እያሉ ነው፣ ግን ሚዛኑን የጠበቀ ቡድን ይመስላሉ። ቼልሲ በተለይም 2025 ከገባ በኋላ የጣላቸው ነጥቦች እንዴት ከሊቨርፑል እንዳራቀው ይታወቃልና፣ 2024 መጨረሻ በተለይም የዲሴምበር ወር የመጨረሻው ወር መጀመሪያ አካባቢ በቼልሲና በሊቨርፑል መካከል የሁለት ነጥብ ልዩነት እንደነበረ እናስታውሳለን። አሁን ላይ ግን እጅግ በጣም ሰፊ የሚባል የነጥብ ልዩነት አለ። ቼልሲ በእርግጥ አሁን ቶፕ ፎር ውስጥ ነው ያለው፣ የአውሮፓ ሻምፒዮንስ ሊግ የሚያሳትፈው ቦታ ላይ ነው ያለው። እሳቸው ስንከላከል ምርጥ፣ ስናጠቃ ምርጥ ነን ብለዋል። የግል መልካታችሁን ቼልሲዎች አጋሩን። በሊቨርፑል በኩል ሁለቱም የክንፈ ተጫዋቾች ክለቡን የመልቀቅ ስጋት ውስጥ ናቸው። ሳላህ ኮንትራቱ ይጠናቀቃል። ዲያዝ ለአዲስ ቻሌንጅ ራሱን እያዘጋጀ ይገኛል። ታዲያ በዚህ መሰረት ሊቨርፑሎች የክንፍ ተጫዋቾችን መመልከት ቀጥለዋል። መልማዮቻቸውም ሪቻርድ ሂውዝም በዚህ ስራ መጠመዳቸውን ነው መረጃዎች እየጠቆሙ የሚገኙት። እንግዲህ የአታላንታ የዜና ምንጮች እንደዘገቡት ከሆነ በተለይም አንድ አታላንታ ውስጥ የሚጻፈ መጽሔት አንድ መረጃን ይዞ ወጥቷል። ይኸውም ኤድሞላ ሉክማን አታላንታን መልቀቁ አይቀርም። እንደ ሊቨርፑል ያለ የፕሪሚየር ሊግ ክለብ ደግሞ በተለይም ለሳልሃና ለዲያዝ ምትክ እየፈለገ መሆኑን ተከትሎ ይህን ተጫዋች መከታተል ጀምረዋል ብለዋል። እንደሚታወቀው ሳላ በመቶ መጨረሻ ክለቡን እስካሁን ባለው ሰዓት እንደሚለቅ ነው። ኮንትራቱን ለማደስ በእኔና በሊቨርፑል መካከል ሰፊ ጋፕ አለ ማለቱ የሚታወቅ ነው። ታዲያ ተተኪውን ሲፈልጉ አንደኛው ኤድሞላ ሉክማን ሆኗል። ቀጥሎ የሚፈለግለት ምትክ ደግሞ ሊዊሽ ዲያዝ ነው። በዚህ ቦታ ላይ ደግሞ ኒኮ ዊሊያምስ ተይዟል። ግን ከአርሰናል ጋር ከበድ ያለ ፉክክር ይጠብቃቸዋል የተባለው የባርሴሎናው ዳይሬክተር ዴኮ ኮሎምቢያ ከብራዚል ባደረጉት ጨዋታ ላይ በስቴዲየም መገኘቱ ተረጋግጧል። ይሄም ሊዊሽ ዲያዝን ለመከታተል ነው እየተባለ ይገኛል። የሳውዲ ክለቦች በጥር ነበር እንደውም ሊዊሽ ዲያዝን ማስፈረም የፈለጉት። ነገር ግን ሊቨርፑሎች ተጫዋቹን መልቀቅ አልፈለጉም። ተጫዋቹም በዛ ሰዓት ወደ አረቡ ዓለም መሄድ አልፈለገም ነበርና በዛ ምክንያት ነበረ ሊዊሽ ዲያዝ በሊቨርፑል የቀጠለው። ቀጣይ ክረምት ላይ ግን መዳረሻውም የ ባርሴሎና ቡድን እንደሚሆን ነው በርካታ ምንጮች ያረጋገጡት። ሊቨርፑል ተተኪ ፍለጋ ተጠምዷል። ማይል ሉዊስ ስኬሊ ለእንግሊዝ ብሔራዊ ቡድን ግብ ሲያስቆጥር አያቱ በስቴዲየም ታደመው ነበረ እና ለአያቱ እንግዲህ ግብ ካስቆጠረ በኋላ እጁን በደንብ አወራጅቶ ነበር ያሳያቸው። እንደተናገረውም ከሆነ ለአያቴ በጣም ጠንካራ ሰው እንደሆንኩኝ ማሳየት ፈልጋለሁ፣ ስስ አይደለውም ብሏል። የኔ ዋነኛ ፍላጎት ግን ይላል ሉዊስ ማይል ስኬሊ አርሰናል ከቶትናም ሲጫወት ግብ አስቆጥሬ አስቆጥሪ ደስቴና የቴፊት መግለጽ ፈለጋለሁ፣ ብሏል። እንደሚታወቀው በአርሰናል እና በቶትናም መካከል ያለው የፉክክር መንፈስ እጅግ በጣም የተለየ የሚባል ነው። ይህ በተለይም በዋንጫ ፉክክር ደረጃ አይደለም፣ ሁለቱ ክለቦች አንዱ ከአንዱ በላይ ሆኖ የጨረሰበትን ዓመት እንደሚከበር ይታወቃል። ቶትናም ከአርሰናል በላይ ሆኖ ከጨረሰ በቶትናም ድል ይከበራል። አርሰናል ከቶትናን በላይ ሆኖም ከጨረሰ ይከበራል። ሁለቱ እንደውም ብዙ ጊዜ የሚተራረቡትም ወይም ደጋፊዎቻቸው የሚተራረቡት ከእናንተ በላይነን በሚል ነውና በሁለቱ መካከል ያለውን የደርቢ ስሜት የሚገልጽ ይመስላል የማይል ሉዊስ እስኬሊ ሃሳብ። ሪያል ማድሪድ እና አርሰናል መካከል ቀጣይ ክረምት የሚጠበቅ ፈልሚ አለ። ይህም ማርቲን ዙቤሜንዲን የግል በማድረግ ሂደት ላይ ነው። አርሰናሎች አስቀድሞ ተጫዋቹን አሳምኖታል። ማድሪዶች ደግሞ ሀሳቡን ለማስቀየር ስራዎችን እየሰሩ ይገኛሉና በዚህ ምክንያት በሁለቱ ክለቦች መካከል የሚደረገው ፉክክር ቀጣይ ክረምት ይጠበቃል። ምናልባትም የማይክል አርቴታ ተአምር በአርሰናል በኩል የሚጠበቅ ይሆናል። ለመሆኑ ዴክላን ራይስን ያመጡበትን መንገድ ታስታውሳላቸው? የአርሰናላውያን እንዴት ከሲቲ አፌን እንደነጠቁት ሁሉ ነገር ለማድረግ ምክንያት የነበሩት ማይክል አርቴታ ናቸው። አሁንስ ዙቤ ሜንዲን ልክ እንደ ራይስ ያደርጉታሉ። ቀጣይ ክረምትን ጠብቅ። ሌላኛውም በሶስት ክለቦች ይፈለጋል። ቶትናም፣ ዩናይትድ አሁን ደግሞ አርሰናል የሊሉ በቀጣይ ክረምት በነፃ ወኪል የሚለቀው አጥቂው ጆናታን ዴቪድ የማንቸስተር ዩናይትድ የአካዳሚ ፍሬ የካሪንግተኑ ምሩቅ ቀጣይ ክረምት በነፃ መገኘቱ ሁሉንም ክለቦች ቀለብ የሳበ ነው። በዛ ላይ ምርጥ ግብ አስቆጣሪ ነው። በአውሮፓ ውስጥ በአውሮፓ ሻምፒዮንስ ሊግም ለሊል በርካታ ግቦችን ዘንድሮ ያስቆጠረው እሱ ነው። አርሰናሎች ከቶትናምና ከዩናይተድ ጋር በተጫዋቹ ዙሪያ ፉክር ሊያደርጉ ይችላሉ። በዝርዝራቸው ውስጥ አካተውታል። በተለይም ደግሞ በትልቅ ገንዘብ የሚገኙት አይሳክ፣ ቪክተር ጎከሬስ፣ እነ ቪክተር ኦስሜንን የመሳሰሉ ተጫዋቾች አሉና አርሰናል እንደ አማራጭ እያዩት ነው ተብሏል። ለመሆኑ የአርሰናል ደጋፊዎች ግን ለአርሰናል ለዋንጫ የሚሆነው አጥቂ አሁን በአውሮፓ ውስጥ ስማቸው እየተጠቀሱ ከሚገኙና ከአርሰናል ጋር እየተያዙ ከሚገኙ አጥቂዎች የትኛው ለዋንጫ ቡድናችሁን ሊያበቃ ይችላል? የግል መልካታችሁን አጋሩን። ማንቸስተር ዩናይትድ በሚቀጥለው ክረምት የዝውውር መስኮት ለቡድኑ ሁነኝ የፊት መስመር አጥቂ ማስፈረም ይፈልጋሉ መባሉ ቆየት ያለ መረጃ ነው። ታዲያ ይህ መረጃ ከተናፈሰ በኋላ የሆይሉንዱስ ጉዳይ እየተባለ ነበር። የደም ተከትሎ ማንቸስተር ዩናይትዶች የፊት መስመር አጥቂ የሚያገኙ ከሆነ በተለይም ለሩበንና ሞሪያት ጮት በተሻለ መንገድ የሚጮት አጥቂ ከተገኘ ሆይሉንድ መሸጡ ማይቀር ነው እየተባለ ነው። የተጫዋቹ ፈላጊ ክለቦች በእርግጥ በርከት ብለዋል። በጣሊያን አካባቢ በተለይም ያሉ ክለቦች ዝርዝራቸው በርከት እያለ መጥቷል። ማንችስተር ዩናይትድ ከክለቦች ጋር የዝውር መስኮቱ ሲከፈት ከስምነት ይደርስ ከሆነ በተለይም ለሚያመጣው አጥቂ ዋስትና የሚሰጠው ከሆነ ሆይሉንድን ለመሸጥ ክፍት ነው እየተባለ ነው። ቢቢሲ ስፖርት ነው መረጃውን በሰበር ይዞት የወጣው። ብሩኖ ፈርናንዴዝ በአስቸጋሪ ስቴዲየሞች ውስጥ መጫወት በጣም እወዳለሁ፣ ብዙ ጫጫታ፣ ብዙ ትግል፣ ሩጫና ሁሉ ነገር ባለበት ስቴዲየም ውስጥ መጫወት የእግር ኳስ የተለየው ስሜት የሚሰጠው ነገር ነው ብሏል። ይህ የእግር ኳስ ምርጥ ክፍልም ስለሆነ በእንደዚህ አይነት ጫና ውስጥ መጫወት እፈልጋለሁ ብለዋል። እንግሊዛዊ የቀድሞ የማንቸስተር ዩናይትድ ተጫዋች ጄሴ ሊንጋርድ ለፖርቹጋላዊ የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ ልዩ ፍቅር እንዳለው ገልጿል። ወይም ደግሞ ከልቤ ከምወዳቸው ተጫዋቾች አንደኛው ነው ብሏል። ብሩኖን ከልብ ወደዋለሁ። እኔ በማንቸስተር ዩናይትድ እያለሁ ከእርሱ ጋር በደንብ እንግባባ ነበረ። ሁል ጊዜም ለቡድኑ ጥሩ የሚባለውን ነገር በሙሉ አሟጦ ያደርጋል። ዋነኛ መገለጫውም ለዩናይትድ የሚሰጠው ነገር ነው ብሏል። ዩናይትድ አሁንም ቢሆን እርሱን የመሳሰሉ ብዙም ቡድን መሪ ተጫዋቾች ያስፈልጉታል። ማንቸስተር መገንባት ያለበትም በብሩኖ ፈርናንዴስ ዙሪያ ነው ብለዋል የቀድሞ የማንቸስተር ዩናይትድ ተጫዋች እንግሊዛዊ ጄሴ ሊንጋርድ። አንድሬ ኦናና ከካሜሮን ጋር ያለኝ የመጨረሻ ግቤ የዓለም ዋንጫና የአፍሪካ ዋንጫን ማሳካት ነው ብሏል። በቀጣይ 2026 በአሜሪካ ለሚደረገው የዓለም ዋንጫ በአፍሪካ ሀገራት የዓለም ዋንጫ የማጣሪያ ጨዋታ ሀገሩን ወክሎ እየተጫወተ ነው። ሁለት እስካሁን በነበሩ የመጨረሻ ሁለት ጨዋታ ላይ ክሊንሽት አስመዝግቧል። አንድሬ ኦናና ህልሜ ከዓለም ዋንጫና ከአፍሪካ ዋንጫ ጋር እንግዲህ መድመቅ ነው ብሏል። ግን የዓለም ዋንጫ ለአፍሪካውያን በጣም ከባዱ ፈተና ነው። ምናልባት ቀጣይስ የአፍሪካ ዋንጫን ያነሳሉ የሚለው ደግሞ በጉጉት ይጠበቃል። ከማንቸስተር ዩናይትድ ጋር በተያያዘ በቀጣይ አስቶን ቪላዎች የማርከስ ራሽፎርድ ብቃት በዚሁ መንገድ የሚቀጥል ከሆነ ድርድርን ያስባሉ እየተባለ ይገኛል። አርባ ሚሊየን ሮ ደግሞ በአስቶን ቪላ በኩል ለዚህ ተጫዋች ያቀዱት እቅር ነው። ማይሰሩ ናይትሮች ተጫዋቹን በቋሚነት የመልቀቅ ፈቃደኛ እንደሆኑና የሚፈልጉት ገንዘብ እስከመጣ ድረስ ሩበን አሞሪም የቡድኑ አካል አድርገው የመቀጠል እቅድ ስለሌላቸው እንደሚሸጡ ነው እየተዘገበ የሚገኘው። ግን ለሽያጩ፣ ለቋሚ ሽያጩ የራሽፈርድ ብቃት በዚሁ መቀጠል ይጠበቅበታል። ኒኪ በት እና ሪያን ጊግስ በማንቸስተር ዩናይትድ አሁን እየሆነ ባለው ነገር በተለይም ከስቴዲየም ትኬት ዋጋ ጭማሪ ጋር በተያያዘ እጅጉን መበሳጨታቸውን የገለጹት ኒኪ በትም ሲናገር በየጊዜው አዳዲስ የስቴዲየም መግቢያ ትኬት ዋጋ ጭማሪን እያየን ነው። የሆነ ቦታ ላይ ሊቆም ይገባል። ይህ በጣም ስህተት ነው ብሏል። ሪያን ጊግስ የማንቸስተር ዩናይትድ ደጋፊዎች በጣም የተለዩ ናቸው ብሏል። ሜዳ ላይ የሚፈልጉትን ነገር ሳያገኙ ከሜዳ ውጭ ሆነው ገንዘባቸውን ወጥቶ ክለቡን ያበረታታሉ። ለነኚህ ደጋፊዎች የሚገባ ነገር አለ፣ በተለይም ጫናው ሊቀንስላቸው ይገባል ብለዋል። ፍሊከን ኒሜንቻ በማን ዩናይትድ እንግዲህ ዝርዝር ውስጥ እንደተካተተ ይታወቃል። በቦሩሲያ ዶርትመንድ በኩልም ተጫዋቹን በቂ ገንዘብ ካገኙ ሊለቁት ይችላሉ። በማንቸስተር ዩናይትድ ቤት ዝውውር ላይ የሚሰሩት ጄሰን ዊልኮክስ በሲቲ ተጫዋቹን ያውቁታልና ያላቸውን ቀረቤታ ሊጠቀሙበት ይችላሉ፣ ዩናይትድ አጥብቆ የሚፈልገው ከሆነ። ሌላኛው ጀረድ ብሬንድ ዙይትን በተመለከተ በቀጣይ ክረምት፣ በተለይም ፈላጊዎቹ ከፍ ብለው የሚመጡ ከሆነ በኤቨርተን በኩል 50 ሚሊየን ፓውንድ ለጥፈውበታል። ስሙ በስፋ ሲያዝ የነበረው ከማንቸስተር ዩናይትድ ጋር እንደነበረ ይታወቃል። ነገር ግን ሁላ ማንቸስተር ዩናይትዶች በቂ የሚባል የአጥቂ ስፍራ ተጫዋቾች ያሏቸው ምናልባት ግን በማንቸስተር ዩናይትድ በኩል ሩብህና ሞዴላ ጮት ስታይል ይመቸኛል ያሉትን የማምጣት እቅድ ባለበት በዚህ ሰዓት ላይ እነ ጄሰን ዊልኮክ ስራዎችን የሚሰሩ ከሆነ 50 ሚሊዮን ሮ የጀሬድ ብሬንዝ ዋይት የውል ማፍረሻ ሆኖ ተቀምጧል። ቃል ስፖርቶች ነበርን። ለአሁኑ ያዘናዳ ናቸው መረጃዎች እነኝ ናቸው። በማለዳው መረጃ እኛ ለማግኘት ካሻችሁ ሰብስክራይብ አድርጋችሁ ሄዶ ልመልክቷል መጫ እንዳይረሳ፣ ላይክ እያደረጋችሁ ማበረታቱን ሰናይ ጊዜ